በቃ እያራቅሁሽ አይደለም። እንደዚህ ቆይቶ እንዳይደብረው ባሽ እምታስቢው ቢሆን ድሮ ስራሽ ጎብሰብ ነበር። ተነሽ አሁን፣ ተነሽ እኔ ተነሽ እያልኩሽ ነው።

ምንም ሲያከብር ደግሞ ምን ታረጊ ደግሞ ልብስ ለሚ ታረጋጊና እንትን በይ ትዳርም ትሚያሽ ልብስ ልብስ የሚወጣበት ነው።